መካኒቱን በልጅ ባረክ ሀይለኞቹን አንበረከከ በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን ሰላም እንደምናላችሁ የተወደዳችሁ የዮሴፍ ወልድ ሀዋርያት የዩቲዩብ ተከታታዮች እንዲሁም የቴሌግራም የገጠመኝ የቴሌግራም ማህበር አባላቶቼ በሙሉ እንደምናላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን አደረሳቸው እንኳን አብሮ አደረሰን። በሀገር ውስጥም በሀገር ውጭም ያላችሁ ውድ እህት ወንድሞቼ እንኳን ደህና መጣችሁ ብያለሁኝ። ዛሬ በዚህ ርዕስ ላይ በዚህኛው የትምህርት ክፍል ላይ የምንነጋገረው በዋናነት ስለ ህልምና ፍቺዎቹ ነው። ህልም፣ ምን አይነት ህልም ስናይ ፍቺው ምንድን ነው የሚል ርዕስ ነው የምንመለከተው። ከዛ በፊት ግን ጥቂት ነጥቦችን እንነጋገራለን። እነሱም ነጥቦች ምንድን ናቸው? ህልማችን መቼ ነው የሚፈጸመው? ወይም ደግሞ ያየነው ህልም መቼ ነው ተፈጻሚ የሚሆነው? እኛስ ደግሞ ያ ህልም እንዲፈጸም ከኛ የሚጠበቀው ነገር ምንድን ነው? እንዲሁም ደግሞ ትኩረት ለወላጆች በሚል ርዕስ ጥቂት ነገሮችን ተነጋግረን ወደ ህልምና ፍቺዎቹ እናልፋለን ማለት ነው። መልካም ጊዜ። ትምህርቱን ላይክ በማድረግ ሼር በማድረግ እንድትጀምሩት ለማሳሰብ ወዳለሁ ፈልጋለሁ ለሌሎችም እንዲዳረስ አገልግሎቱም እንዲሰፋ እንደዛ እንድታደርጉልኝ በአክብሮት ጠይቃለሁኝ። ዛሬ የምንነጋገረው ከአባታችን ከቀሲስ ሄኖክ መጽሐፍ ከአምስቱ መጽሐፎቻቸው ማለትም ከትዳርና ህገ ሩካቤ እንዲሁም ደግሞ አይነጥላ ከሚለው እንዲሁም ደግሞ የአየር አጋንንት ከሚለው እንዲሁም ደግሞ ከእመቤታችን በጸሎት መልስ ከምናገኝባቸው ጠቃሚ መንገዶች ከሚለው መጽሐፍ አምስተኛ ሆኖ የወጣ እመቤታችንን በሱባኤ መልስ ከእመቤታችን በሱባኤ መልስ የምናገኝባቸው ጠቃሚ መንገዶች ከሚለው መጽሐፍ ላይ ጥቂት ነጥቦችን ነው የምንነጋገረው። ያው እግረ መንገዴን ማስታወቂያ እየሰራውላቸው ነው። እነዚህ መጽሐፎች የሌሏቸው እንግዲህ በእግርን በፈረስም ብላችሁ አግኝታችሁ አንብቧቸው። ምን ምን አልኳችሁ? ትዳር ትዳርና ህገሩ ካቤ እጅግ ለባለትዳሮች እጅግ አስፈላጊ የሆነ መጽሐፍ ነው። አይነ ጥላ ለማንኛውም ሰው ሰው ለሆነው ፍጥረት ሁሉ አስፈላጊ የሆነ መጽሐፍ ነው። የአየር አጋንንትም እንደዛው ከመቤታችን በጸሎት መልስ የምናገኝባቸው ጠቃሚ መንገዶች የሚለውን ደግሞ በተለይ ለኛ ለኦርቶዶክሳውያን አልፎም ደግሞ ፍቅሯን ለመቅመስ ብሎ የመጣ ፕሮቴስታንትም ሌላ ማዛብ ካለ ቢያነበውና ቢተገብረው መልስ የሚያገኝበት መብራት ሳታዳላ መልሷን የምትሰጥበት በጣም ጠቃሚ መንገድ ነው። ለዛሬ በሱባኤ መልስ ከምናገኝባቸው ጠቃሚ መንገዶች ከሚለው መጽሐፍ ላይ በመጨረሻ ላይ የጠቀሷትን ሁለት ነጥብ አይተን ወደ ህልምና ፍቺው እንገባለን። የመጀመሪያው የምናየው ነጥብ ምንድነው? ህልማችን መቼ ይፈጸማል ነው።